የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች፣ እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባህሪ እግዚአብሔር አምላካችን ስሙም ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም፣ የቅዱሳን ባለማለ አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ተንሥአ እምነ ሙታን የሚል ይሆናል። ከሙታን ተነሣ የማቴዎስ ወንጌል ምዕራፍ ሀያ ስምንት ከቁጥር ሰባት ላይ የምናገኘው የእግዚአብሔር ቃል ነው። ቃሉን የተናገረው የእግዚአብሔር መልአክ ነው። ዕለቱ የትንሣኤ ዕለት ነው። ቃሉን የነገራቸው ለነማርያም ማርያም መግደላዊት ነው፣ ገና በማለዳ ጨለማ ሳለ ወደ መቃብረ ክርስቶስ ለመጡት ሽቱ ሊቀቡት ለመጡት ፍቅሩ ላስገደዳቸው ቅዱሳት አንስት ነው። አይሁድ ክርስቶስ እንዳይነሳ በበቀኝነት ስለገደሉት ትምህርቱን ደግሞ ሰምተው ስለነበረ በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ስለነበረ ሊቃነ ካህናቱ ወደ ጲላጦስ ቀርበው ያ መሳቲ እንዳይነሳ በትምህርቱ በሶስተኛው ቀን ከሙታን ተለየስቼ እነሳለሁ ሲል ሰምተነዋልና ሐዋርያት መጥተው ደግሞ ሰርቀው በሶስተኛው ቀን ተነስቷል ብሎ እንዳያስተምሩ ከፊተኛው ይልቅ የኋለኛው ጥፋት የባሰ እንዳይሆን መቃብሩን በወታደር አስጠብቅልን አሉት። ጲላጦስም እንዲህ አላቸው፣ ወታደሮቹ ይሰዱ፣ እንደፈለጋችሁ እንደ ስርዓታችሁ መቃብሩን አስጠብቁ፣ እስከ ሶስት ቀን አላቸው። ወታደሮቹም ወስደው ከቤተ መንግስት፣ ማህተም አድርገው ከራሳቸውም፣ ከቤተ ክህነት ማህተም አድርገው መንግስታቸውንም አያምኑም ነበርና፣ በሁለት ማህተም አትሞ ድንጋዩን በማህተም አድርጎ በወታደር አስጠብቆ ሄዱ። ከዚህ በኋላ ክርስቶስ አይነሳም፣ ታላቅ ድንጋይ ተገጥሞበታል፣ ማህተም ተደርጓል፣ ወታደሮቹ ይጠብቃሉ። በእነሱ ህሊና፣ በአይሁድ ህሊና በጸሐፍት ፈሪሳውያን፣ ከሃዲዎች ሁልጊዜ የሚያስቡት ሰው ሰውኛውን ነው። የእግዚአብሔርን ሥልጣን የእግዚአብሔር ኃይል አይታያቸውም። ክርስቶስ እነሳለሁ እንዳለ ሰምተዋል። እግዳው ለምን አያምኑም? በመስቀል ላይ ሰቅለውታል፣ ገርፎታል፣ አንገላጦታል፣ ሞቶላቸዋል። በፈቃዱ ወደ መቃብር ወርዷል። ከመቃብር በኋላ የማያርፉ ዛሬም እኮ ብዙ ተረፍ አይሁድ አሉ። ሰውን ከገደሉ በኋላ መቃብር እንኳን አርፎ እንዳይተኛ የሚያደርጉ የሚያሙ ሙት ወቃሾች እኮ አሉ። የሙት ልጆችን የሚያሰቃዩ እኮ አሉ። የሚያንገላቱ አሉ። የሙት ሀብት የሚወርሱ አሉ። በሙት ሀብት ንብረት ላይ ደግሞ የሚጣሉ ልጆችም እኮ አሉ፣ በውርስ ምክንያት። ይሄ አይሁድነት ነው። የአይሁድ ልጅ መሆን ነው። ተረፋ አይሁድ የሚያስ ብለው ይሄ መቃብሩ ይጠበቅልናሉ ጠበቁ። ክርስቶስ ግን መቃብር ክፈቱልኝ፣ መግነስ ፍቱልኝ፣ ወታደሮቹን ገለል አድርጉልኝ፣ ማየተውን ላጡልኝ አላለ። እነሱ አላዩትም። ተነስቷል። እርሱ በመቃብር የለም። መቃብር ባዶ ነው። ጠዋት በማለዳ ፍቅሩ የጸናባቸው ገላውን ሽቶ መቀባት የሚፈልጉ በፍጹም የሚወዱ ከቅዱሳት እነ መግደላዊት ማርያም ግድ መጡ። አይሁድን ሳይፈሩ ወታደሮቹን ሳይፈሩ መጡ። እነሱ ሲመጡ የእግዚአብሔር መልአክ ደግሞ በታላቅ ግርማ ከሰማይ ወረደ። ምድር ተንቀጠቀጠች፣ ተናወጠች። እርሱም የክርስቶስ የጌታ መቃብር ላይ ተገጥሞ የነበረውን ድንጋይ ፈንቅሎ እላው ላይ ቁጭ አለ። መልኩ መብረቅ ይመስላል፣ ልብሱም እንደ በረዶው ነጭ ነው። የእግዚአብሔር መላእክት ግርማን ናቸው። ግርማን መላእክት ኪሩቤን ወሱራቤን ወረዱ ተብሎ ሲዘመራል ሰማችሁ። ግሩማን ናቸው። አምላካቸው የሰጣቸው ግርማ ሞገስ እንኳን የእግዚአብሔር መላእክት ይቅሩና የእግዚአብሔር ካህናት ግሩማን ናቸው። መልከ ጼዴቅን ካህኑን የሳሌሙን ንጉሥ አስቡ። አብርሃም እግዚአብሔር ልኮት የእግዚአብሔር ሰው የእግዚአብሔር ሰው ሆይ ናውጣ በል ሂድና ዮርዳኖስን ተሻግረ ሂድና አናግሮ ብሎ እግዚአብሔር ሲልኮ እጅግ የሚያስፈራ ሰው ይወጣል፣ ነው ያለው። አብርሃም ሄዶ የእግዚአብሔር ሰው የእግዚአብሔር ሰውን አውጣ ባለ ጊዜ ግርማ ሞገሱ የሚያስደነግጥ ግሩም፣ አስፈሪ ሰው ወጣ። ያም ሰው መልከ ጼዴቅ ነው፣ የእግዚአብሔር ካህን። አብርሃም በግንባሩ ተደፋ። እንዲሁ ማለት ነው እንግዲህ በዘፍጥረት ላይ እንደተመዘገበ አሁን መልአኩ ከሰማይ ስለወረደ ግሩም ግርማው ስላስደነገጣቸው አቀውተ መቃብር ወደቁ። ወታደሮቹ እንደ በድንም ሆኑ። እነ መግደላዊት ማርያምን ፈሩ፣ ተንቀጠቀጡ። መቃብሩን የሚጠብቁትን ምንም አላላቸው። ሴቶቹን ግን እንዲህ አላቸው። እናንተ አትፍሩ አላቸው። የእግዚአብሔር መልአክ ወዳጆቹን የእግዚአብሔርን ወዳጆች መጀመሪያ ፍርሃት ያርቅላቸዋል። የመላእክት ወዳጆች ማለት የእግዚአብሔር ወዳጆች ናቸው፣ የክርስቶስ ወዳጆች ናቸው፣ ሲተረጎም ክርስቲያኖች ናቸው። እናንተ ሳትፍሩ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። የለም እዚህ ተነስቷል፣ ከሙታን ተለይቷል፣ በቃብር አልያዘውም አላቸው። ፈሩ፣ ይንቀጠቀጣሉ ፍርሃት ካራቀላቸው በኋላ እንዲህ አላቸው። ወደ ሐዋርያት ሂዱ፣ ተነስቷል ከሙታን ተለይቶ፣ ወደ ገሊላም ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ንገሯቸው ብሎ ላካቸው። ሴቶቹም በታላቅ ፍርሃትና ደስታ ወደዚያ ወደ ሐዋርያት ሄዱ። ምንድነው ታላቅ ፍርሃት ምንድነው ታላቅ ውስ ደስታ እጅግ የሚያስፈራ ያ የመልአኩ ግርማ ነው እሱ ከሰማይ ሲወርድ መሬት ስትንቀጠቀጥ መቃብሩን ፈንቅሎ በአድጋው ላይ ሲቀመጥ ግርማ ሞገሱ ያስፈራል አቀብተ መቃብር የሞቱ መስለዋል ይሄ ነው ፍርሃቱ ታላቁ ደስታ ደግሞ ዜና ትንሣኤን ሰምተዋል አካሉን ገላው ሽተው ሊቀቡ ነበር የሚመጡት። ግን ተነስቷል፣ ወደ ገሊላ ይቀድማችኋል ብላችሁ ለሐዋርያት ንገሩ። ከሙታን ተለይቶ ተነስቷል፣ ተንሳ እምነ ሙታን ብላችሁ ንገሩ አላቸው። ሲሄዱ በመንገድ ክርስቶስን አገኙት። ደስ ይላል ክርስቲያኖች፣ ዛሬም የትንሣኤ ናፋቂዎች፣ የትንሣኤ ምስክሮች ክርስቶስን በየመንገዱ ያገኙታል፣ በየቤቱ ያገኙታል። በመንገድ ማግኘት ማለት ምን ማለት ነው? በሄድንበት በተቀመጥንበት፣ በተኛንበት፣ ባለንበት ቦታ ሁሉ ክርስቶስ ከኛ ጋር አለ ማለት ነው። የትንሣኤው ምስክሮች ከሆንን ነው። ታዲያ በትንሣኤው ካመንን ነው ከሙታን ተለይቶ መነሳቱን፣ በስልጣኑ መነሳቱን ሚያንማዳያንም ካመንን በመንገዳችን ሁሉ ክርስቶስ አለ። አረፍተ ዘመን እስከሚገታን ድረስ የክርስትናውን ጉዞ ስንጓዝ በመከራ ስንወድቅ የሚያጸናን፣ ስንራብ የሚመግበን፣ ስናዝን የሚያጽናናን፣ በመንገዳችን በሕይወት ዘመናችን ከዚያም በኋላ በመንግሥቱ የሚያኖረን ክርስቶስ ነው። በመንገድ አገኙት፣ ወድቀውም ሰገዱለት፣ እጅግም ደስ አላቸው። እርሱም እንዲህ አላቸው ወደ ወንድሞቼ ሂዱና ወደ ገሊላ ይቀድማችኋል፣ በዛም ታዩታላችሁ ብለ መልአኩ እንደነገራቸው ንገሯቸው። በገሊላ ያገኙኛል፣ እዛ ያዩኛል ብላችሁ ለወንድሞች ንገሩ አለ። እነዚህ በማለዳ የመጡ የአይሁድ ፍራቻ የሌለባቸው ሴትነታቸው ያልበገራቸው ፍቅሩ የጸናባቸው እነዚህ የትንሣኤው ምስክር ሆነዋል። ሐዋርያት ሳይሰሙ ቀድሞ ሰምተዋል። ከዓለም ቀድሞ ከመላእክትም ዜና ትንሣኤው ሰምተው በማመናቸው ክርስቶስን በመንገድ አገኙት። መነሣቱን ከሁሉ ቀድሞ አዩ። ወገኖቼ ክርስቲያኖች፣ ዛሬም የትንሣኤውን ብርሃን ለማየት ማመን ያስፈልጋል። መበርታት ያስፈልጋል። መጽናት ያስፈልጋል። ለመላእክቱም መታዘዝ ይገባል። የትኞቹ መላእክት? የክርስቶስን ወንጌል የሚሰብኩ በምህራነ ወንጌል የክርስቶስን መስቀል የሚጨብጡ ካህናት አባቶቻችን! እርሱ ሥልጣኑን የሰጣቸው ጳጳሳቱ መገብተ ቤተ ክርስቲያን! የነሱን ቃል ስንሰማ ከመጽሐፉ ጠቅሶ ክርስቶስ መነሳቱን ሞትን ድል መነሳቱን ስንሰማ ክርስቶስን እናገኛለን ትንሣኤውን እናከብራለን። ታዲያ የትንሣኤውን ብርሃን ስናይ ደስ ብሎን እልልታ እንደ መሥዋዕት ስናቀርብለት በሕይወታችን ሁሉ የትንሣኤ ልጆች መሆን ይጠበቅብናል። በየዓመቱ ዓመት እየቆጠሩ ፋሲካን ማክበር ትንሣኤን ማክበር ብቻውን ክርስቲያን አያስብልም፣ ወገኖቼ። እነ መግደላዊት ማርያም ከልብ ማመን፣ ፍቅር በልቡናችን መኖር አለበት። የክርስቶስ ፍቅር በልቡናችን እንዲጸና ያስፈልጋል። ፍቅሩ ሊያቃጥለን ይገባል። እረፍት ሊነሳን ይገባል። የሞተው ነኔ ነው። የተቀበረው እኔን ከመቃብር ለማስነሳት ነው። ሰው የሆነው እኔን አምላክ ለማድረግ ነው እኔን ሰው ለማድረግ እኔን አምላክ ለማድረግ። የአማልክት ልጆች የአምላክ ልጆች ነን እኛ፣ አማልክት ዘበጸጋ ተብለናል። አምላክ ሰው በመሆኑ ሰው አምላክ ሆኗልና እርሱም ወልደ ጋለሚያው ተብሎ ተጠርቷል በፈቃዱ ይህን ማመን ነው ትንሣኤ። የትንሣኤ ልጆች የብርሃን ልጆች ናቸው። ስለዚህ ሁላችንም ትንሣኤውን ስናከብር መጀመሪያ እኛ ትንሣኤ ሕሊና፣ ትንሣኤ ልቡና ሊኖረን ይገባል። ብዙዎች በኃጢአት መቃብር ሆኖ ትንሣኤን ያከብራሉ። ብዙዎች ከሙታን መንደር ሳይለዩ ከመቃብር ሆነው ትንሣኤን ያከብራሉ። ትንሣኤ እንደዚህ አይደለም። በመቃብር ላይ ትንሣኤ መኖሩን፣ በሞት ላይ ሕይወት ድል መንሳቱን የሚያምን ሰው ምን ያደርጋል? ከሙታን መንደር ምን ያደርጋል? ከኃጢአት መቃብር ስር ተኝቶ ተነሱ ምእመናን። ከክርስቶስ ትንሣኤ በፊት እኛ ሙታን ነበርን። መቃብር ተጭኖን ነበር። ሞት ገዝቶን ነበር። አሁን ሞት ድል መንሳቱ ቀረ። በሞት ላይ ይሰልጥነናል። መቃብር ፈርሷል። መቃብር ባዶ ሆኗል። በክርስቶስ ትንሣኤ ትንሣኤውን ከማክበራችን በፊት እኛ ከሙታን ተለይተን መነሳት ያስፈልገናል። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 14 ላይ ንቃ ዘትነውም ወተንስ እሙታን ያበር ለከ ክርስቶስ አንተ የምትተኛ ከሙታን ተለይተ ተነሳ ክርስቶስም ያበራልሃል። የትንሣኤው ብርሃን ይበራልሃል። አንተ ግን ከሙታን ተለይተ ተነሳ። በመቃብር ያለውን አይደለም፣ በመቃብር ኃጢአት ያለውን በዝንጋዬ ያለውን ነው። በህሊናው የሞተውን ነው። ትንሣኤ ልቡና ትንሣኤ ህሊና ያስፈልገናል። የክርስቶስን ትንሣኤ ከማክበራችን በፊት እኛ መነሳት አለብን። ትንሣኤ ልቡና ትንሣኤ ህሊና ምንድን ናቸው እነዚህ? ትንሣኤ ህሊና ማለት ተዘክሮተ እግዚአብሔር ነው። እግዚአብሔር መኖሩ ሁል ጊዜ የሚያስብ ሰው ሁሌ ትንሣኤ አለው። ሱም ተነስቷል፣ በመቃብር አይደለም። ሁሌም ለሱ ትንሣኤ ክርስቶስ ይዘከረዋል። ትንሣኤ ልቡና ማለት ደግሞ ቃለ እግዚአብሔርን እየሰሙ ሁልጊዜ በንስሐ እየታደሱ በህይወት መኖር ማለት ነው። ቃለ እግዚአብሔር ለመስማት ጆሮዋችን ያሳክገናልኛ ቃለ እግዚአብሔር ከመስማት ይልቅ በቲክቶኩ ላይ ይኸው አልባሌውን ነገር ስድቡን፣ ቧልቱን ስናይ ይነጋብናል። ይመሻብናል። ወገኖቼ፣ ከመጽሐፍ ቅዱስ እኮ ተለይተናል። ከቃለ እግዚአብሔር እኮ ተለይተናል። ከብርሃን ርቀናል። የምናየው በየሶሻል ሚዲያ በቲክቶኩ ይሄ ቧልቱ ስድቡ ለጊዜው ያስቀናል፣ ግን ውሃ እያሳሳቀ ነው የሚወስደው። ከእግዚአብሔር ተለይተናል፣ ከቤተ ክርስቲያን አንድነት ተለይተናል። ቅዳሴ ስናስቀድስ እንኳን አላስችል ብሎ ስልኮቻችንን እንጎረጉራለን። በቅዳሴ መሃል ቲክቶክ እናያለን ምን ያለ ዛሬ አዲሱ ነገር ብለን ምን ያህል ትንሣኤ ልቡና እንደሚያስፈልገን ተመልከቱ ትንሣኤ ህሊና ይወልናል ህሊናችን ተሰርቋል ስለዚህ ትንሣኤ ህሊና ማለት ተዘክሮተ እግዚአብሔር ስለሆነ ሁልጊዜ እግዚአብሔርን እያሳብን ሀልወትን እያሰብን መኖር ያስፈልጋል አለበለዚያ ሙታን ነን ለዚህ እኮ ነው ክርስቶስ በዮሐንስ ወንጌል ምዕራፍ አምስት ላይ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ያለው ቃሉም የሚሰሙትን ነው። ሐዋርያው ንቃዘትነውም እንዳለ የሚተኙ የኃጢአት እንቅልፍ ያንቀላፉ በኃጢአት መቃብር ያሸለሙ በቁማቸው የሞቱ ትንሣኤ ህሊና እንደሚያስፈልጋቸው ሲያጠይቅ ነው። ስለዚህ መነሳት አለብን ምእመናን። እንዲህ ካደረግን ሕያዋን ነን። ብዙ ሙታን ግን የክርስቶስን ትንሳኤ ሲያከብሩ ይታያሉ። ዛሬ በመቃብር ውስጥ ሆኖ በኃጢአት መቃብር ሆነው በህሊናቸው ሙቶ አካላቸው ብቻ እየተንቀሳቀሰ ደፍሰ፣ ገዳዮች፣ አሳዳጆች፣ ጎጠኞች፣ እነዚህ የክርስቶስን ትንሳኤ አላዩ። ትንሳኤውን ለማየት ለማክበር እንዳልኳቸው ትንሳኤ ልቡና ትንሳኤ ህሊና ያስፈልጋል። ቅንነት ያስፈልጋል በጎነት ያስፈልጋል፣ ደግነት ያስፈልጋል፣ ርኅራኄ ያስፈልጋል። ቸርነትን፣ ፍቅርን ማወቅ መያዝ ያስፈልጋል። ከፍቅር ርቆ ሰውን ጠልቶ እግዚአብሔር መውደድ አይቻልም። በኃጢአት እየኖሩ ትንሣኤን ማክበር ትርጉም አልባ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ብርሃነ ትንሣኤው በልቡናችን እንዲበራ ያስፈልጋል። አምላካችን የብርሃነ ትንሣኤው ተሳታፊዎች እንድንሆን በኋላ ለትንሣኤ ዘለ ክብር እንድንበቃ የእርሱ ፈቃድ ይሁንልን። ይቆየን። መልካም በዓል።